ነበር ብያ ገና ነው። ገላኮ እየጠየቀኝ ነው። እሺ አላልኩትም። አንድ ላይ ጓደኛ አልነበርንም የዛን ጊዜ። ያን ሁሉ ሰዓት ጠብቄ ቀድሞ ጇን አይዛትም። ወይኔ የሳምኩሽ ጊዜ ሳታውቂው በጣም ማረሰው። ስንት ጊዜ እንዳለመራህን ብዬ ራሱ ማለት ነው። ሰላም ሰላም፣ እንዴት ናችሁ ውድ ተመልካቾቻችን? ደህና ናችሁ? እኛ አለን እግዚአብሔር ይመስገን። ዛሬ እንግዲህ ለየት ባለ መንገድ ቀርበናል። ዛሬ ደግሞ ልናቀርብላችሁ የምንፈልገው ነገር ምንድን ነው? እስኪ ንገራቸው። ዛሬ የምናቀርብላቸው ነገር ትውስታ ነው። በቃ ማለት በፊት የነበረን ህይወት ጋር የሚያስቅ የሚያዝናና ያስተምራል ብለን የምናስበውን ዛሬ ወደ እናንተ ልናቀርብላችሁ ወደናል። ስለዚህ ከኛ ጋር ቆዩ በነገራችን ላይ ሁሉም ሰው ደግሞ ወደኋላ ሲመለስ በጣም የሚያስቅና የሚያዝናና ታሪክ እንዳለው ምንም ጥያቄ እውነት ነው። በጣም አለው፣ የሚያስተምር የሚያስቅ፣ የሚያዝናና ሁላችንም ላይ አለ በእርግጠኝነት ማለት ነው። ስለዚህ ወደ አንቺ እስኪ እንጀምርና ስለዚህ ትውስታችንን እንጀምራለን። እኔ ልጀምር አንቺ ሌዲ ፈርስት አሁ ነው ግን፣ እሺ በቃ ዛሬ እስኪ ለወንድም እንግዲህ ከትውስታችን በጥቂቱ ሀይስኩል እያለን የነበረንን እንደገና ደግሞ ዩኒቨርሲቲ ከሄድን በኋላ እንኳን ብዙም በስልክ ስለሆነ የተገናኘነው። ብቻ ሃይስኩል እያለን ሃይስኩል እያለን የሚያስቀኝና የሚገርመኝ ነገር ማለት ነው ሁሌ መጽሐፍ የምትሰጠኝ ነገር አላነበውም ኮ፣ ኮተብርከትን ተመካቾቼ እኔ ደግሞ መጽሐፍ ሰጣታለሁ ምናምን ትቀበለኛለች። ለካ ዝም ብላ ካርቶን ውስጥ ነው የምታከማቸውና እኔ ይቅርታ አድርጊልኝና አድርጉልኝ ከሆነ ጊዜ በኋላ ነው ካርቶን ውስጥ እንደምታከማቸው ያወቅሁት። ምን ላድርግ? በዛን ጊዜ እኔ አሁን የማይሰጠኝ መጽሐፍ የለም። ሆነ ለምናገር በቃ ይሄንን አብብ ይሄንን አብብ እያለኝ ዋ ነው ገላኮ እየጠየቅኸኝ ነው ቆሻ አላልኩትም። አንድ ላይ ጓደኛ አልነበርንም የዛን ጊዜ ተጽዕኖ ለመፍጠር ነው ተጽ ከጽኑ የማረሳው መጽሐፍ ማለት ከመጽሐፍ ሁሉ በጣም ትልቁ መጽሐፍ በጣም ደስ ያለኝም ግን የዛን ጊዜ ማንበብ አልቻልኩም፣ እንጂ መጽሐፍ ቅዱስ መጽሐፍ ቅዱስ። እንዲህ በዛ ጊዜ ዘጠነኛ ክፍል ነኝ እኮ እናት ከባድ ሰው ነኝ። አለ እውነት በዛ ጊዜ ምክንያቱም የእሷን ህርት ቤት የለብምቷል ሊያስደነግጥ የሚችል መቼም ከመጽሐፍ ቅዱስ በላይ ስጦታ አለ ብያለ ምንም እርግጠኛ ይሄ የእግዚር ሰው ነው ማለት ነው። አላልሽም ሀቅ መስ ብያለ በቃ እንደዚህ ን ቤተክርስቲያን ሰው ነው እያልኩኝ ነበር፣ ግን አንድ ፔጅም ገልጣ በባታቅም ይገል ደግሞ በነገ ደግሞ አንዳንዴ ደግሞ ላይብረሪ ራሱ ስንገባ ለማንበብ ላይብረሪ ስንገባ እናንተ የምትገቡበትን አንቺና ጓደኞች የምትገቡበትን አሳቻ ስፍራ ጠብቀን ነበረ። ልክ እናንተ በዚህ ሳይድ ከሆናችሁ እኔና ጓደኞች ደግሞ በዚህ ኮርነር ላይ እንሆናለን። ተመልካቾች እሷን እያየው ለማንበብ ሆነ ላይብራሪ ውስጥ ማለት ነው። በአንድ ድንጋይ ሁለቱ አሁን ቆይ፣ እስኪ ማን ይሙት ማን ይሙት ላይብራሪ ገብቶ ሊያጠና ነው ወይስ ልጠና ነው እንጂ ስለዚህ

መጨረሻው ዛሬ እንደውም በቃ ይሁን ላታመልጭኝ፣ አይደለም ተው። እሱ ፈጣሪ የሚያደርገው እሱ ፈጣሪ ነው የሚያውቀው ማለት በዛን ጊዜ ይሁን አይሁን አላውቅም። ስለዚህ ይሄን ይሄን ነገር አዎ እኔም ይሄን አስታውሳለሁ። ሌላኛው ነገር ደግሞ ትዝ አለኝ። ሌላ ሌላ ተመልካቾች ደግሞ ሌላኛው ነገር በአይጋ ያኔ በፈረቃ ስለምንለያይ እናንተ ገብታችኋል ከዛ ነው አይደለም። ብቻ እኔ ቀድሜ ወጥቼ እሷ ከትምህርት ቤት ስትወጣ ጠብቄ ለማውራት ነው የኔ ሀሳብ ማለት ነው። እኔ የሚገርመው ነገር እኔ ራሳውን ላውራ ይደብረኛል። ይሄን ነው እግዚአብሔር ደስ ማለት አይመስል ሰዓት እስኪደርስ ጠብቄያታለሁ። ሰው አማኙ ነው አባባል ሆነ አያሌው ሞኙ ሰው አማኙ ይባላል። እና ለካ በተመሳሳይ ሰዓት ደግሞ እሷን ለማውራት ለካ የሚጠብቅ አንድ ጥላት አለ። የሰማሽ ነው። ዞሮ ዞሮ የመጠየቅ መብት ነው። የኔ ወንድም፣ ምናልባት በአጋጣሚ ካየው አውቄ ነው ጥላት ያልኩት። መብት ነው እና ያኔ የመጠየቅ መብት አለ። በቃ ምክንያቱም እሷ እሻል አለች። ምን አላለች? ከዛ ስጠብቅ ስጠብቅ እየተማሩ ብትን አይልም። ከዛ አባቴ በመድሃኒዓለም እጇሊ ስዘጋጅ ደሞ እሷ ማለት ሴት ጓደኛ ጋር ወንድ ጓደኛ ጋር በግሩፕ ነው የሚሄዱ። እኔ ልበሙሉና ደፋር ስለሆንኩ ከዛ ሁሉ ተማሪ ሁሉ መሃል እንደዛ እያደረኩ ነበር ሲይዛት የነበረውና የዛን ግን መቼስ ቀን አይጣል ነው። ቀን ሲጥል ያን ሁሉ ሰዓት ጠብቄ ቀድሞ እጇን ይዛት

እንቀር ጓት እያወራት ይሄድ ሁለት ሰዓት ተገትሮ ይቆም። ከኋላ ስከተ ስከተ ስከተ፣ እግዚአብሔር እቤታቸው ደጃፍ ድረስ ማለት አስገብቶሽ ምናምን። እሱ ደግሞ ሰኞ ገበያ ነው ሰው ነው አጋጣሚ። ለዛ ነው ወደኛ ከኛ ቤት አልፎ ስለሚሄድ ነው። እስከ መጨረሻ ድረስ ይመጣራ። ከኋላ ጥልጥል ጥልጥል፣ በቃ ጨጓራ። ወይኔ በህይወት የማረሰው አጋጣሚ ማለት እሱን አጋጣሚ አረሳውም። በቃ ምክንያቱም እስኪያስቡ አንድን ሰው ለማውራት ሁለት ሰዓት ሙሉ ጠብቀሽ። አዎ፣ በጣም ከባድ ነው። ጓደኛችንስ ፀሐይ ላይ እያቃጠልካት የሄለን የሄለን ባይወረደ ሲ ሄለን፣ እውነት ምስኪን ሆነት ማለት ነው። እና በጣም ብዙ አለ። እሺ በቃ ማትረሳውን፣ አሁን ድረስ የምታስታውሰውስ ደስ የሚለኝ ነገር በቃ እምቢ ብለሽ ምናምን እየጠየቁሽ ምናምን። ሰኔ ስንት አካባቢ ነው ትምህርት ቤት የሚዘጋው? የሳምኩሽ ጊዜ ሳታውቂው በጣም ማረሰው። ስንት ጊዜ እንዳለ አወራን ብዬ ራሱ ማለት ነው እግዚአብሔር ተመልካቾችን ማለት ነው። ሊዘጋ ክረምት ሊመጣ ነው ሊዘጋ ብሎ ክረምት ሆኖ ማለት ነው። ከዛ ምን እሺ አልተባባል ምን አል ተባባሪ ገና ጠያቂ እኮ ነው። እና በጣም ሲያስቸግረኝ እያወራሁት ሳላስበው አንገቴ ነው አንገቴ ስሞኝ ወደ አሁኑ ብን ብሎ ሄደ። ከዛ በኋላ ስንት ጊዜ ነው አላወራህም፣ ቆሜ እያልኩኝ እንዳታናግረኝ እየሸመገልክኝ ሰው ምናምን መከራዬን አብለኝ ማን ነው እኔ ስለተደፋፈርከኝ ምክንያቱም ከረምት ነው። ትምህርት ሊዘጋ ነው፣ ወደ መንደፈር ሄድ ነው። ክረምት ላይ ታውቃላችሁ በምን አይነት መንገድ እንደምናሳልፍ፣ እናርማለን፣ እናጭዳለን ምናምን አንገናኝም። እንግዲህ ሐምሌ ነሐሴ ማለት ነው። ስለዚህ ሰኔ ሰላሳ ምናምን አካባቢ ነው እሷን ያገኘኋት፣ እና አውርቼ አውርቼ አውርቼ ሳትጨረስ ቅፍ አድርጌ ምናምን ሳታስበው የሳምኳትን ጊዜ በጣም ለምን ለምንድን በህሌ ነዋ። እየዘከረች ይኖራለች፣ ያንን ሞመንት እያስታወሰች ማለት ነው ግን ማለት ነው በጣም ያናደደኝ ለምንድ ቃል በቃ ቆሜ ስላወራውን እንደዚህ ብቻ ራሳለቢልልኝ ደግሞ ቀጽር ሰ ቢልልኝ ነው ታቢልልኝ የሚለውን ዘፈን። በነገራችን ላይ ተመልካቾች፣ ሙዚቃ ከሃይማኖት አንጻር ምንም ጥያቄ የለውም። ማለት አጥያት ነው። ሳይንቲፊካሊ ግን ሙዚቃ የነፍስ ቋንቋ ነው ብዬ ነው የማስበው። ሰዎች ስሜታቸውን፣ ፍቅራቸውን፣ ሀሳባቸውን የሚገልጹበት ሙዚቃ ከሳይንሳዊ እይታ አንጻር ማለት ነው። እና የኤፍሬምን ታውቁታላችሁ ሙዚቃ ቢልልኝ የሚለው እና የኔ ብራዘር ትንሹ ቢልልኝ ነበር የሚለኝ። ምክንያቱም ጠዋትም ማታም እሺ ተርፏል። እንዲያብራራልኝ ተመልካቾች እላችሁ። ጠላ እያጠጣኝ እኮ በደንብ እንዲቀላቀል ማለት ያላት ያልተነገረኝ ካለ በዚ አጋጣሚ እንዳወራው የተደበቀ ነገር ካለ በዚ አጋጣሚ ልታወጣጣኝ ማለት ነው። እና ጠላ እየጠጣ እንዳስማት ሶሪ ያው ጥሩ ነው። አንዳ አልኩ ጥሩ ነው። ኤፍሬምን በጣም እወደዋለሁ። ኤፍሬም የደጀን ሰው ነው። ባይዘው ያገሩ ደጀን ጎጃም ማለት ነው። ቢልልኝ የሚለውን እስከመጨረሻው ጋሚጋሳጦች፣ ተስፋ ቆርጣለ ወይ ምናምን ብቻ የፍቅር ሙዚቃ ነበር። እና ኤፍሬም ታምሩ ለእኔ በጣም አይከን ሰው ነው፣ በጣም ለእኔ። እና እንዲህ አይነት ውስታዎች አሉብኝ፣ ብ ሃይስኩል ላይ ብቻ ሁሉ ነው። አሁን በተለይ በስመ አብ ክርስትናው በቃ ከበፊት ጀምሮ ያለውን እስካሁን ድረስ ያለውን ማለት ለዚህ መብቃታችን ምናምን፣ እውነት ለመናገር በጣም ደስ በጣም በቃ እግዚአብሔር ነው ያመሰገነ ለመናገር ና ብዙ እነዚህ ትውስታዎችን እራሱ እያወራን ነበርና ና ለምን እያወራ ለተመልካቾቻችን የተወሰነውን አናቀርብም በማለት ነው ወደ እናንተ ያመጣ ነው። ስለዚህ ሌላ ቃራ የምትለው የምታስታውሰውን ሌላ የምታስታውሰው፣ ልክ የክላሳችንን ተማሪ ደግሞ ምንድ ነበር የምትለው? በቃ የት ገባች፣ የምትሄድበት የምትወጣበትን ለካ ጠይቆታል። እና ልጁ ደግሞ ስለምትታወቁ ስሙ ተዋ ይጠቃስ ከዛ አብረን ነበርና፣ ከዛ ስንወጣ እኔ ደግሞ አላወቅኩም። እሱ ጋር እንደተነጋገርን እጭ ደግሞ መጣ አልኩ። በጣም ነበር ማስጠላሽ ስትይኝ፣ አይደለም በቃ በጣም መሳስጨንቀኛ ልስታወራይ ምናምን ማለት በቃ እንደዚህ ነው እንደዚህ ነው ብለው ማለት ነው የሚያወራኝ ነገር። በቃ ራሴን ከኒያ ካቀን በላይ ነው የሚያወራኝ። እናአል መልሰውም መልሱን ራሱ በቃ ወይ በቃ እንደው እንግዲህ ደግሞ ሊጨቃጨቀኝ ነው ነበር። ስታወሪ ደግሞ ትዝ ይሻል መሀሌት እንዲ ማለት እንዴ እኮ ቢሆን ይሄ በጣም አሪፍ ነው። አንደበቷን ብታዩት ዝግት ነው የምታደርገኝ። ብሎክ በቃ ብሎክ አሰማኝ የሚፈታ እያወራኋት ውዬ ምን ትለኛ? አንቺ ግፍ ነው እግዚአብሔር ንቺ ንቺ ሰራሁልሽ። እንጂ ከብዙ በጥቂቱ ይህንን ይመስላንተ። ውስጣችን ከተመቻችሁ እንቀጥላለን እንቀጥላለን። ትዝ ሲለን ደግሞ በሌላ ቪዲዮ ዳግም እንሰራለን እንሰራለን። መልካም ጊዜ።